ሶስት አስርት ዓመታትን ለተሻገረ ጊዜ ከባሕር በር ተነጥላ የቆየችው ኢትዮጵያ ዳግም ማግኘት በምትችልባቸው አማራጮች ላይ ዲፕሎማሲያዊ ጥረት ጀምራለች። ካለፉት ሁለት ዓመታት ወዲህ ነውር ተደርጎ ይታይ የነበረውን የባሕር በር ጉዳይ የብሔራዊ ጥቅሟ ዋነኛ አጀንዳ አድርጋ ከሀገር ውስጥ እስከ ዓለም አቀፍ መድረኮች እየሞገተች ይገኛል። አንደኛው ጥረቷ በቅርቡም እንዳየነው በተባበሩት መንግስታት ድርጅት ላይ ቀርባ ኢትዮጵያ ይህንን ጉዳይ ቀይ ባሕርን ለምን እንደፈለገች አሁናዊ እና በቀጣይነትም ለምን መዋል እንደፈለገች በግልጽ ያስረዳችበትና አለም አቀፉ ማህበረሰብ ይህንን ጉዳይ እንድረዳት ኢትዮጵያን ፖዚሽን እንዲረዳ ያደረገችበት ሂደት ነው በቀይ ባህር ቀጠና ኢኮኖሚያዊ እድገትና ዘላቂ ሰላም እንዲረጋገጥ በሀገራት መካከል ሁሉ አቀፍ ትብብር ሊጠናከር እንደሚገባ ይገለጻል በዚህም ከቀይ ባህር በቅርብ ርቀት ላይ ሆና ከባህር በር የተገለለችው ኢትዮጵያ እያቀረበች ያለው ጥያቄ በቀጠናው ሀገራት በቅንነት ሊታይ የሚገባ ጉዳይ ነው። በኢትዮጵያ ሰላም መሆን የጎረቤት ሀገራት ይጠቀማል። በኢትዮጵያ ማደግ የጎረቤት ሀገራት ይጠቀማሉ። ይህንን እንደ ዋዛ ፈዛዛ የሚታይ ጉዳይ አይደለም። ሁለተኛ ሪጅናል ኢንቴግሬሽን የሚባል ነገር አለ። ክልላዊ ትብብር በዛ ደግሞ ወደ ኢንቴግሬሽን ማሳደግ የሚቻለው ነገር እነዚህ ነገሮች ማድረግ የሚቻለው ከነዚህ የአካባቢ ሀገሮችም ችግር ተደርቶ ሰላማዊ መፍትሄ መስጠት መተባበር ሲኖር፣ የጅቡቲ መሪ እንደ ኢትዮጵያ መሪም ሆኖ ማሰብ መቻል አለበት። የኤርትራው መሪ እንደ ኢትዮጵያ መሪም ሆኖ ማሰብ መቻል አለበት። የኤርትራ ሕዝብ እንደ ኢትዮጵያ ሕዝብም ሆኖ ማሰብ መቻል አለበት። የሶማሊያ ሕዝብ እንደ ኢትዮጵያ ሕዝብ ሆኖ ማሰብ መቻል አለበት። የባህር በር ኢትዮጵያውያን ለምን ይፈልጋሉ ብሎ መጠየቅ መቻል አለበት። ከባህር በር ተነጥላ የቆየችባቸው ዓመታት በወጪና ገቢ ንግድ እንቅስቃሴዋ ላይ ከፈጠረው ጫና ባለፈ በቀጠናው ሊኖራት በሚገባ ሚና ላይም አሉታዊ ተጽዕኖ አሳድሯል። ዓለም አቀፍ ህጎች አውሮፓውያኖቹ ሲሰሩ ዋናው አላማቸው ምንድ ነው? አገራት የባህር በር እንዲያገኙ። ኢትዮጵያ ደግሞ ብታይ በአፍሪካ ቀንድ ውስጥ ትልቅ ከሚባሉት ግዙፍ ሀገሮች ብዙ ህዝብ ያለበት በሚያሳዝን መልኩ በ40ና በ60 ኪሎ ሜትር የባህር በር የተከለከለ። የባህር በር ማጣቱም ደግሞ ተፈጥሯዊ ሳይሆን ሰው ሰራሽ መሆኑ አሳዛኝ ያደርገዋል። የባህር በር ደግሞ ለአንድ ሀገር የፖለቲካም፣ የምጣኔ ሀብት፣ የማህበራዊ ህይወትም ትልቅ ትልቅ ትልቅ ተጽዕኖና እንድምታ የሚፈጠር ሁኔታ። የህዳሴው ግድብን ከስኬት ለማድረስ ዜጎች በተለያየ መንገድ የነበራቸው ሚና በባህር በር ጥያቄው ይበልጥ ሊጠናከር እንደሚገባም ተመላክቷል።